23ቱ ዛሬ ወደ ሀገራቸው መመለሳቸውን ቤተሰብና ተመላሾቹ ተናግረዋል። በዝርዝር እንመለከተዋለን። በሌላ በኩል በአዲስ አበባ ከተማ በተለያዩ አካባቢዎች የተደራጀ የውንብድና ወንጀል በመፈጸም የተጠረጠሩ የጸጥታ መዋቅር ውስጥ የነበሩና ሌሎች 49 ግለሰቦች በቁጥጥር ስር መዋላቸውን የከተማዋ የሰላምና ጸጥታ አስተዳደር ቢሮ አስታውቋል። በዝርዝር የማስደምጣችሁ ሌላኛው ጉዳይ ነው። በሌላ በኩል የከባድ መኪና አሽከርካሪዎች ለኮሪደር ልማት ገንዘብ ካልከፈላችሁ አታልፉም በሚል አሶሳ ላይ ስራት ተፈጽሞባቸው መንገላታታቸውን ገለጹ። እንመለከተዋለን። በቀጣይ አሜሪካ ብሔራዊ ስጋት ናቸው ያለቻቸው 450 ሺህ የጉጉት ወፎችን ለመግደል ማቀዷን ገለጸች። እንመለከተዋለን። በመጨረሻም የአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስኤአይዲ ሰራተኞች ምስጢራዊ መረጃ የያዙ ወረቀቶችን እንዲያቃጥሉ ትዕዛዝ እንደተሰጣቸው ቢቢሲ ዘግቧል። እስከ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ ግብዣ ነው። ወደ መረጃዎቹ አለፍኩ፣ አብረን ልከታተል። በቅድሚያ ከማይናባሩ ቦታ ከወጡ በኋላ በታይላንድ ካምፕ ከነበሩ በመቶ የሚቆጠሩ ኢትዮጵያውያን መካከል 23ቱ ዛሬ ወደ ሀገራቸው መመለሳቸውን ቤተሰብና ተመላሾቹ ተናግረዋል። ቃላቸውን ለቲክቫ ኢትዮጵያ የሰጡት ቤተሰብ 23 የሚጠጉ ኢትዮጵያውያን ዛሬ መጥተዋል፣ ጠዋት 12 ሰዓት ተኩል ነው ቦሌ ኤርፖርት የደረሱት ብለው ደስታቸውን ገልጸዋል። ዛሬ ከመጡት መካከል ሶስት ሴቶች፣ 20 የሚሆኑት ወንዶች እንደሆኑ፣ ነገ ከ26 እስከ 30 ታይላንድ ያሉ ኢትዮጵያውያን ይመጣሉ ተብሎ እንደሚጠበቅ ጠቁመዋል። ኢትዮጵያውያኑ በምን መልኩ እንደተመለሱ የጠየቅ ነው ተመላሽም፣ የበረራ ትኬታቸው አንድ ዓመት ያላለፈ ልጆች የኢትዮጵያ አየር መንገድ ጋር ተነጋግረው ነው የመጡት እኛ ግን መንግስት ለእናንተ በጀት የለንም ብሎን በመጨረሻም የኤንጂኦዎች ከፍለውልን ነው የመጣነው ብለዋል። የቀሩት ወገኖች በምን ሁኔታ ላይ ይገኛሉ? ምንስ መደረግ አለበት? ለሚለው ጥያቄ በምላሹ የማይና ማርካም በአርሚው ስር ያሉት እንዲመለሱ ፕሮሰስ እየተደረገላቸው ነው፣ ግን ከኋላቸው የቀሩ አሉ ሲል ተናግሯል። በእኔ ዕውቅና እንኳን ወደ ሀያ ልጆች በየቀኑ የሚረግፉ አሉ። መንግስት እነርሱ ላይ ቢሰራ እና ቢያስወጣቸው ጥሩ ነው። ጨለማ ላይ ነው ያሉት። እነሱ ህይወት በጣም አስቸጋሪ ነው። ሲልም አሳስቧል። ሌላኛው ተመላሽ ተሰጠን ቃል ቦታው ለሰው ልጅ የሚሆን አይደለም። በጣም አስከፊ ቦታ ነው። በጣም አረመኔዎች ናቸው። ጥፍር ይነቅላሉ፣ ይገርፋሉ። አንድም ሁለትም አመት ያለ ደሞዝ ያሰራሉ። ብቻ ቦታው ለሰው ልጅ የሚሆን አይደለም። እግዚአብሔር ረድቶን ወጣን፣ የምንወጣ አልመሰለንም ነበር ብሏል። ሰሞኑን በመጀመሪያ 32 ቀጥሎ 45 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሚታወስ ሲሆን ከታይላንድና ማይናማር ወደ ሀገራቸው ያልተመለሱ ወገኖችም አሉ። በመቀጠል 49 የሆኑ የጸጥታ መዋቅር ውስጥ የነበሩ ግለሰቦች በውንብርና ወንጀል ተጠርጥረው በቁጥጥር ስር መዋላቸው ተገለጸ። በአዲስ አበባ ከተማ በተለያዩ አካባቢዎች የተደራጀ ውንብርና ወንጀል በመፈጸም የተጠረጠሩ የጸጥታ መዋቅር ውስጥ የነበሩና ሌሎች 49 ግለሰቦች በቁጥጥር ስር መዋላቸውን የከተማዋ የሰላምና ጸጥታ አስተዳደር ቢሮ አስታውቋል። ግለሰቦቹ በዋናነት የዝርፊያና የግድያ ወንጀል በከተማዋ በተለያዩ አካባቢዎች ላይ በቡድን በመደራጀት በመፈጸሙ ወንጀል ተጠርጥረው በቁጥጥር ስር መዋላቸውን ገልጿል። ተጠርጣሪዎቹ በህብረተሰቡ ጥቆማና በጸጥታ አካላት ክትትል መያዛቸውን የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ተስፋዬ ገንድር ተናግረዋል። አክለውም አካባቢ ወንጀሎች በስፋት እንደሚፈጸሙና በዋናነት የድርጅቱ ተሳታፊዎች እነማን ናቸው የሚለውን ጥናት ተካሂዶ ለይታ በማድረግ ጠንካራ ኦፕሬሽን ስራዎች ተሰርተው ተጠርጣሪዎቹ ባለፉት ሶስት ሳምንታት ውስጥ ብቻ በቁጥጥር ስር መዋላቸውን ጠቁመዋል። በዋናነት የወንጀሉ ፈጻሚዎች በተደጋጋሚ የድርጊቱ ተሳታፊዎች የነበሩና በክልል ጸጥታ መዋቅር ውስጥ የነበሩ ነገር ግን በተለያዩ ምክንያቶች ከስር የተሰናበቱ ግለሰቦች ማንነታቸውን በመቀየር ወደ ከተማዋ በመግባት ወንጀሎችን ሲፈጽሙ እንደነበረ አብራርተዋል። በወንጀል የተሰማሩትን ግለሰቦች ማስረጃ የማጣራቱ ስራ የመጨረሻ ማዕራፍ ላይ መድረሱንና ለህግ ተጠያቂ የማድረግ ስራ ወደ መጠናቀቅ ደረጃ መድረሱን ምክትል ኃላፊው ገልጸዋል። ቢሮ የህብረተሰቡን የሰላም ባለቤት ባለቤትነት በማድረጉ በየደረጃው የህዝብ ተሳትፎ ስራዎችና የህዝብ አደረጃጀቶችን ማጠናከሩም ጨምረው ተናግረዋል። እንዲሁም ማህበረሰቡን በሰላምና በጸጥታ ስራዎች ላይ ማሳተፍ መቻሉ ለአዲስ አበባ ሰላምና ጸጥታ መስፈን አስተዋጽኦ ማድረጉንም አብራርተዋል። ቀጣይ መረጃችን የከባድ መኪና አሽከርካሪዎች ለኮሪደር ልማት ገንዘብ ካልከፈላችሁ አታልፉም በሚል አሶሳ ላይ እስራት ተፈጽሞባቸው መንገላታታቸውን ገለጹ። ለኮሪደር ልማት በግዳጅ ክፈሉ የተባሉትን የገንዘብ መጠን ሲገልጹ ተሳቢ 20000፣ ገልባጭ 15000፣ ኤፍኤስአር 10000 ብር መሆኑን አስረድተዋል። የሚደርስብን ዘርፈ ብዙ ግፍ መፍትሄ የሚሰጠው መቼ ነው? ስራችን እናቆምና ልመና ንውጣ? ሲሉ በምሬትም ጠይቀዋል። በሹፌዎች የሚደርሰው ግድያና የኮቴ ክፍያ ሊቆምልን ሲገባ ይባስ ብሎ ይህን ያክል በሶስት ወራት እንኳን የማናገኘው ገቢ ክፈሉ መባሉ ህገ ወጥነት ነው ብለዋል። ለጉዳዩ ምላሽ ለማግኘት ወደ አሶሳ ከተማ ፖሊስ መምሪያ ሙከራ ቢደረግም ለጊዜው ምላሽ ለመስጠት ፈቃደኛ አልሆኑም። በተጨማሪም ቅሬታው ሰምቶ እንደሆነ በሚል የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር የጠየቀን ሲሆን ማህበሩ ቅሬታው እንደደረሰው ገልጿል። የማህበሩ ስራ አስኪያጅ አቶ ሰለሞን ዘውዱ በሰጡት ቃል ይህም በተመለከተ ተደውሎልኝ ሹፌሮቹ ምንም አይመለከታችሁም ብትፈልጉ መኪናውን አቁማችሁ ጭነቱን ሳታራግፉ ለፖሊስ ያስረክፏችሁ መምጣት ትችላላችሁ እንዳሏቸው ገልጸዋል። ለኮሪደር ልማት እናንተ በየሄዳችሁበት ሁሉ አትከፍሉም። ሹፌር ብር የለውም። መጠየቅ ካለበት ባለሀብቱ ይጠየቅ ሲሉም አክለዋል። አቶ ሰለሞን የከባድ መኪና አሽከርካሪ አራት ሺ ብር ነው ደሞዙ፣ ከየት ይመጣል ሲሉ ጠይቀው ይህን የትራንስፖርትና ሎጂስቲክስ ሚኒስቴር ነገረናል ብለዋል። ይህ ብቻ አይደለም። ደብረ ማርቆስ ላይ ማዳበሪያ የጫኑ ሹፌሮች በመኪና ሚዛን መለካትን ተው፣ በወፍጮ ቤት ሚዛን ይህ ተለካ ነው የምንረከባችሁ ብለዋል ሲሉ እየደረሰ ያለውን ዘርፈ ብዙ ችግር ገልጸዋል። በቀጣይ አሜሪካ ብሔራዊ ስጋት ያላቸው ያለቻቸውን 450 ሺህ የጉጉት ወፎችን ለመግደል ማቀዷን ገለጸች። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለጉጉት ወፍ ግድያ በአመት 40 ሚሊዮን ዶላር ለማውጣት በጀት ይዟል። አንድ ጉጉት ወፍን ለመግደል 3000 ዶላር ይፈጃል የተባለ ሲሆን በአጠቃላይ 1.3 ሚሊዮን ዶላር ያወጣል ተብሏል። የዓለማችን ቁጥር አንድ ልዕለ ኃያል ሀገር የሆነችው አሜሪካ 450 ሺህ ጉጉት የተሰኙ ወፎችን ለመግደል ማቀደዋ ተገልጿል። ዩሮኒውስ እንደዘገበው ከሆነ የፕሬዝዳንት ትራምፕ አስተዳደር በመጠኑ ለየት ያለ አፈጣጠር ያለው ጉጉት ተብሎ የሚጠራውን ወፍ የመግደል ዘመቻ አቅዷል። ለዚህ ዘመቻ በአመት 40 ሚሊዮን ዶላር በጀት ያስፈልጋል የተባለ ሲሆን በአማካኝ ለአንድ ጉጉት 3000 ዶላር ወጪ ይደረጋል። ሀገሪቱ በአጠቃላይ በቀጣዮቹ ሰላሳ አመታት በተለይም ከአሜሪካ ውጭ የሚመጡ የጉጉት መንጋዎችን የመግደል እቅድ አስቀምጣለች። ባለው ከፍተኛ አካላዊ መጠን ምክንያት ከፍ ያለ መጠን ያለው ጉጉት ወፍ ብዙ አይነት ዝርያዎች ያሉት ሲሆን ከውጭ ሀገራት ወደ አሜሪካ የሚገቡ የጉጉት ዝርያ ከዚህ በፊት በሀገር ውስጥ ያለውን ዝርያ እየዋጣው ነው ተብሏል። የጉጉት መንጋው የሚገኝበት የካሊፎርኒያ ግዛት ምክር ቤት አባላት ግን ዶናልድ ትራምፕን ውሳኔ ተቃውመዋል። አባላቱ የጉጉት ወፎችን ለመግደል ከፍተኛ ወጪ አለመው ተኳሽ እና ሌሎች የስነ ሕይወት ጉዳት የሚያደርስ ነው በሚል እቅዱን እንደተቃወሙት ተገልጿል። የአሜሪካ አሳ እና የዱር እንስሳት የተሰኘው ተቋም ይህን እቅድ እንዲያስፈጽም ኃላፊያች የተሰጠው ሲሆን በዚህ ዓመት ብቻ 2700 የጉጉት ወፎችን ይገናሉ። በመጨረሻም የአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስኤድ ሰራተኞች ምስጢራዊ መረጃ የያዙ ወረቀቶችን እንዲያቃጥሉ ትእዛዝ እንደተሰጣቸው ቢቢሲ ዘግቧል። ትእዛዙ የሰራተኞችን ግራ እንዳጋባም ተነግሯል። ድርጅቱ ሙሉ በሙሉ ሊፈርስ ይችላል የሚለውን ግምትም አጠናክሯል። የድርጅቱ ጊዜያዊ ጸሐፊ የሆኑት ኤሪካ ዋይ ካር ለሰራተኞቻቸው በላኩት ኢሜይል ከዋሽንግተን ቢሮ ለምስጢራዊ እና ግላዊ መረጃዎች በማስወገዳቸው ምስጋና አቅርበዋል። ሰራተኞቹ አንድ ቀን ለሚወሰድ የመረጃ የማጽዳት ስራ በቢሮ ደጃፍ አቅራቢያ እንዲገኙ ትእዛዝ ማስተላለፋቸውን ኢሜይላቸው ያሳያል። የምትችሉትን ያህል ዶክመንት ቅደዱ፣ ቀጥሎ አቃጥሉ ይላል የጸሐፊው የላኩት መልእክት። ኢሜይሉ ሰራተኞች ምስጢራዊ መረጃ የያዙ ከረጢቶች ላይ በማይጠፋ ማርከር ሴክሬት እና ዩኤስኤድ ባዮ ብለው እንዲጽፉ ያዝዛል። ከጉዳዩ ጋር በተያያዘ የአሜሪካ የውጭ ጉዳይ ሚኒስትር ያቀረቡት ጥያቄ ምላሽ አልሰጠም። የአሜሪካ የእርዳታ ድርጅት ያቃጠላቸውን መረጃዎች ቅጂ አስቀምጦ እንደሆነ እስካሁን ግልጽ አይደለም ሲል ቢቢሲ አስነብቧል። ከቀናት በፊት 83 በመቶ የሚሆኑ የዩኤስኤይድ ፕሮግራሞች እንደተሰረዘ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢን ማሳያወቃቸው ይታወሳል። በቢሊዮን ዶላር ወጪ ይደረግባቸው የነበሩ የተባሉ 5200 ኮንትራቶች የተቋረጡ ሲሆን ቀሪ 18 በመቶ የሚሆኑት ፕሮግራሞች አንድ ሺህ የሚጠጉ በስቴት ዲፓርትመንት እየተመራ እንደሚቀጥል ገልጸው ነበር። ቢቢሲ እንደዘገበው መረጃዎች እነዚህ ነበሩ። ስለተከታተላችሁ አመሰግናለሁ። ሰላም ቆዩኝ።